ኖህ መርከብ ለመጨረሻ ጊዜ የገባችው እንስሳ የኖህ መርከብ ጉዳይ በጣም አስገራሚ ከሚሆኑብኝ የመጽሐፍ ቅዱስ ታሪኮች አንዱ ነው በዓለማችን አሁን ላይ ያሉ እንስሳት ሁሉ ከነ ባለቤቱ እንዲገኙልን እንደሚባልበት ሰርግ ጥንድ ጥንድ ሆነው የገቡባት ትልቅ መርከብ ታሪክ ዳግም ለሰው ልጆች ወላጆች ለመሆን የተመረጡ አራት ወንዶችና አራት ሴቶች ብቻ የተሳፈሩባት ትልቅ መርከብ ሁኔታዋን ሳስበው ብዙ እውነታዎችን ያዘለሉ ከሁሉም በላይ ግን መርከቢቱ የቤተ ክርስቲያን ምሳሌ መሆኗ ብዙ ነገር እንድናስብ ያግዘናል። ቅዱስ ዮሐንስ አፈወርቅ ወደ ኖህ መርከብ ተኩላ ገብቶ ሲወጣም ተኩላ ሆኖ ይወጣል፣ ወደ ቤተ ክርስቲያን ግን ተኩላ ሆነው ገብተው በጎኖ የወጡ ብዙዎች ናቸው ብሏል። እውነትም ቤተ ክርስቲያን ወደ እርሷ የገቡትን መለወጥ የምትችል መርከብ ናት። ወደ ቤተ ክርስቲያን እንደ ጅብ ሆዳም ሆነው ገብተው ጾመኛ ሆኖ የወጡ አሉ። እንደ የሌሊት ወፍ በቀን መኖር አቅቷቸው ሌሊቱን የልባቸው አይን ታውሮ በኃጢአት ሲደናበሩ የኖሩ ሰዎች ወደ መርከቢቱ ገብተው እንደ ንስር አርቀው አጥርተው የሚያይ ሆነዋል። ቤተ ክርስቲያን ወደ እርሷ የገቡትን የምትለውጥ መርከብ ናት። ውሃ ወደ እርሷ ሲገባ ጠበል ይሆናል። አፈር ወደ እርሷ ሲገባ እምነት ይሆናል። ዘይት ወደ እርሷ ሲገባ ቅባ ቅዱስ ይሆናል። ኅብስትና ወይን ወደ እርሷ ሲገባ ቅዱስ ቁርባን ይሆናል። ወደ ቤተ ክርስቲያን ገብቶ ያልተለወጠ ሰው ግን ሲገባም ጅብ፣ ሲወጣም ጅብ ነው። ኖህ ከመርከብ መልእክት ልኮት የቀረው የቁራ ነገርስ? ከቤተ ክርስቲያን ወጥተው ስንቶች በዚያው ቀሩ! ለዓለም ጨው እንዲሆኑ ተልከው እዚያው ማሙቶ ይቀሩ ስንት አሉ። እርግብ ግን ማረፊያ ስታጣ ተመለሰች። ከመርከቢቱ የራቀን ሁላችን ልባችን በእግዚአብሔር እስካላረፈ ረፍት የለውም እንዳለሊቁ ወደ መርከቧ ፈጥነ መመለስ አለብን። ሰሞኑን ደግሞ አንድ ጥያቄ በአእምሮ የተመላለሰ፣ ወደ ኖህ መርከብ ለመጨረሻ ጊዜ የገባው እንስሳ ማን ሊሆን ይችላል? ይህን ጥያቄ በግልም በጉባኤም ላይ ሰዎችን ጠይቄ ነበር። መቼም ለዚህ ጥቅስ አያስፈልገውም። ኖህ ቆሞ እንስሳቱ እስኪገቡ ድረስ እንደጠበቀና ማንንም እንስሳ ጥሎ እንዳልገባ የታወቀ ነው። በዚህ ምክንያት እንስሳቱ ወደ መርከቢቱ የሚገቡት እንደደረሱበት ቅደም ተከተል ነው። ክንፍ ያላቸው በረው ቀድመው ይገባል። እንደ ጥንቸል፣ እንደ ካንጋሮ፣ እንደሚዳቋ ያሉ ዘለው ይገባል። ወደ ቅድስት ቤተክርስቲያን ነፍሳቸውን ለማዳን ፈጥነው በረው የገቡ እንደሚዳቋ ዘለው የደረሱ ብርቱ ሰዎች አሉ። እንደ ፒኮክ ያሉ ባለውብ ክንፎች፣ እንደ ቀጭን ያሉ ባለረጃጅም አንገቶች እንደ ጃርት ያሉ ሌላው ላይ የሚሰኩት እሾህ የለበሱ እንስሳት ወደ መርከቧ ገብተዋል። በቤተ ክርስቲያን እንደ ፒኮክ አምሮ መታየት መዘባንን የሚወዱ ለታይታ የሚገዙ ሰዎች ገብተዋል። እንደ ቀጭኔ አንገታቸውን ከፍ አድርገው ሰውን ቁልቁል የሚመለከቱ አንገታቸውን እንደሚያገዝፉ የብራውያን ሴቶች አይነት ሕይወት ያላቸውም ገብተዋል። እንደ ጃርት በክፉ ንግግር የሰው ልብ ላይ የሚሰኩት ጥላቸው የለበሱ ሰዎችም ገብተዋል። የኖህ መርከብ ያልያዘችው እንስሳ እንደሌለ፣ ቤተክርስቲያን ያልተሸከመችው አይነት ሰው የለም። ወደ ጥያቄ ስመለስ በእኔ ግምት ወደ መርከቡ በጣም ዘግይታ የገባችው ኤሊ ትመስለኛል። በላይዋ ላይ ድንጋይ የተጫናት እጅግ ቀርፋፋ ኤሊን የማይቀድም እንስሳ መቼም አይኖርም። ምንም ብትዘገይም፣ ኖህ እስከ መጨረሻው ጠብቆ አስገብቶ ለዘር አትርፏታል። እግዚአብሔር ምንም ብትዘገይ ኤሊ ሳትገባ መርከቡን አልዘጋውም። የኤሊ በመርከቡ መትረፍ በቤተ ክርስቲያን ልንተርፍ ተስፋ ለምናደርግ ለእኛ ትልቅ መጽናኛችን ወዳጄ ወደ ቤተ ክርስቲያን ለመምጣት እንደ ወፍ ትበራለህ? እንደ ሚዳቋ ትዘላለህ? ወይስ እንደ ኤሊ ትጎተታለህ? እግሮች ለመንፈሳዊ ነገር ሲሆን አቅም እያጡብህ አልተቸገርክም? ልብህ ቢፈልግም እንደ ኤሌዋ የተጫነ የኃጢአት ድንጋይ አላንቀሳቀስ ብሎስ አላዘገየህም? እንዲህ ከሆነ አትጨነቅ። መርከቧ ቤተ ክርስቲያን አንተን ሳትይዝ ጥላ ወዴትም አትሄድም። ጉዞህን እስካላቆምክ ድረስ ትጠብቃለች። እየተጎተትክም ቢሆን አንተ ብቻ ወደ ደጁ ገስግስ። አንተ ብቻ መንገድ ጀምር፤ እንጂ ፈጣሪ በሩን የሚዘጋው አንተ እስክትገባ ጠብቆ ነው። ቅዱስ ኤፍሬም ሶሪያዊ እንዳለው እንዲህ ብለለም ነው፤ ብበድልህም እንኳን አሁንም በርህን እያንኳኳሁ ነው። እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው። ሚያዝያ አምስት